ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔ ይላል ጌታ አላህ፣ ሰዎችንም ሆነ አጋንንትን ጅኖችን ሊያመልኩኝና ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። ከእንስሳ የምንለየውም ትልቁ ሚስጥር ይኸውን። ማን እንደፈጠረን ለምን ዓላማ እንደተፈጠርንና ወደዚህ ምድር ለምን እንደመጣን ካላወቅን ከእንስሳ በምንድን ነው የምንሻለው?

ከሱ በስተቀርም በእውነት የሚመለክ ሌላ አምላክ የለም። ረቡል አርሽል ከሪም የውቡና የሚያምረው የአርሽ ጌታም ነው ይላል። በነዚህ ሁለት አንቀጾች መሠረት አላህ ለትልቅ ዓላማ እንደፈጠረን ለትልቅ ቁም ነገር እንዳዘጋጀን እየነገረን ለጫወታ ለቀልድ አልተፈጠርንም። ሕይወት ማለትም በዚህ ምድር ላይ ብቻ በልተን ጠጥተን የምንኖረው፣ መጨረሻ ላይ ሞተን የምንገላገለው እንዳልሆነ እየነገረን በሌላም ስፍራ እንደዚሁ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

ማታ ሲደክመን እንደምናርፈው እንደምንተኛው እነሱም ያርፋሉ ይተኛል። ከተቃራኒ ጾታ ጋር ትዳር በመመስረት ስጋዊ ፍላጎታችንን እንደምንወጣው ራሳችንን እንደምናረካው እንስሶችም ከተቃራኒ ጾታ ጋር ያንኑ ተግባር ይፈጽማል። አንድ ቀን አጀላችን ደርሶ የሞት ጊዜያችን ቀርቦ ይህንን ዓለም በሞት እንደምንሰናበተው እንስሶችም ይሞታል።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

የተትረፈረፈ ሲሳይን እየሰጠ እያበላ እያጠጣን ነው ያለው። ስለዚህም የእኛ ኃላፊነት አላህን እንዴት ማምለክ እንዳለብን እንዴት መገዛት እንዳለብን ልናስብና ልንጨነቅ እንጂ ስለምንበላው ስለምንጠጣው ብዙም እንድንጨነቅ አልታዘዝንም። ኃላፊነቱን የወሰደ ጌታ አላህ ስላለ ማለት ነው። ወንድሞች እህቶች፣ አሁንም ደጋግሜ ነፍሴንም እናንተንም የማስታውሰው የተፈጠርነው ለአምልኮ ነውና አምልኮን በአግባቡ ከመፈጸም ምንም አይነት ጉዳይ ቢዚ ሊያደርገን አይገባም። ኑሮ የአኼራ ኑሮ ነው። ምድራዊ ኑሮ በአጭር ነገር ይጠናቀቃል። አገኘንም፣ አጣንም፣ ጤነኛም ሆን በሽተኛ፣ ሰላም ባለበት አካባቢ ኖርንም ወይም ረብሻ በበዛበት አንድ ቀን በሞት መገላገላችን አይቀርም። የትንሣኤውን ዓለም ግን ከሙታን ዓለም ተቀስቅሰን በጌታችን በአላህ ፊት ቁመን ስላሳለፍነው ምድራዊ ሕይወት አላህ ሲተሳሰበን ግን መልሳችን ምንድን ነው የሚሆነው? ያን ቀን በምንድን ነው የምንገላገለው? ስለዚህም ዛሬ ወደዚህ ዓለም የመጣበትን የተፈጠረበትን ዓላማ አውቆ ጌታውን አላህን ያመለከ ሰው በትንሣኤው ዓለም ዘላለም በተድላ በጀነት ይኖራል ማለት ነው። አላህን ያላመለከ አላህን ከማምለክ የኮራ በአላህ ላይ

አላህን ለሚፈሩ ጥንቁቆች ናት በማለት የትንሣኤው ዓለም ደለኞች ዛሬ በምድር ላይ የተፈጠሩበትን ዓላማ አውቀው አላህን በብቸኝነት አምልከው የሞቱ ሰዎች ብቻ እንደሆነ ገለጸ፣ ማለት ነው። እኛም አላህን በመገዛት ላይ ልንቦዝን አይገባንም ማለት ነው። በሱረቱ ኒሳ ምዕራፍ አራት ቁጥር ሰላሳ ስድስትም ላይ እንደዚሁ ዋዕቡዱላ አላህን ተገዙ፣ እርሱን ብቻ አምልኩ። ወላ ትሽሪኩ ቢህ ሸይአ፣ በእሱ አምልኮ ላይ አንዳችንም አካል እንዳታጋሩ ይላል። አላህ ማጋራትን አይወድም። ብቻውን እንዲመለክ ብቻውን እንድንገዛው ነው የሚፈልገው። ሲፈጥረን ብቻውን ነዋ የፈጠረን። ያገዘው ያማከረው ሀሳብ የሰጠው ወይ፣ አደምን ሲፈጥረው አፈር እና ጭቃ ያቀበለው አልነበረም። በራሱ ኃይል በራሱ ችሎታ ከሆነ ብቻውን የፈጠረው የሲሳዩንም ጉዳይ ሙሉ ኃላፊነቱን ወስዶ ብቻውን የሚያበላን ብቻውን የሚያጠጣን ጌታ ከሆነ፣ ስናመልከውም ብቻውን እንድናመልከው ይፈልጋል። በኔ አምልኮ ላይ አንዳችንም አካል ከመልአክ ወገንም ይሁን ከነቢያት ከደጋጎችም ይሁን ከጻድቃን ከሰማዕታት ወገንም ይሁን ከሙታን ማናቸውንም በእኔ አምልኮ ላይ እንዳታጋሩብኝ ነው የሚለው አላህ። ማጋራትን በፍጹም አይወድም አላህ

በጀሃነም እሳት ላይ ቀጣው ነው፣ ጀነትን ሊሰጠው ነው በማለት ነገሩት ማለት ነው። እኛም ዛሬ የመጨረሻ ግብና ዓላማችን በመጪው ዓለም የአላህን ጀነት በማግኘት ከጀሃነም እሳት መዳን ከሆነ ብቸኛው የመዳኛ መንገድ አላህን በብቸኝነት ማምለክ፣ ይሄ ነው የተፈጠርንበት ዓላማ። ከሰዎች መካከል አላህ ሰዎችን መርጦ የመረጣቸውን ሰዎች የነቢይነትና የመልእክተኝነት ማዕረግ ሰጥቶ ወደ ህዝቦቻቸው ነብይና መልእክተኛ አድርጎ ሲልካቸው የመጀመሪያ ጥሪና ስብከታቸው አላህን በብቸኝነት ተገዙ ከሱ ውጭ ሌላ የለም የሚል ቁርአን በሱረቱል አምቢያ ማዕራፍ 21 አንቀጽ 25 ላይ ነቢያት በጠቅላላ ለዚህ ዓላማ እንደ ተላኩ ሲናገር ጌታ አላህ ምን ይላል ወማ አርሰልና ሚን ቀብሊከ ምን ረሱል ካንተ በፊት ከመልእክተኛ አንድንም አላኩም ይላል አላ።

አላህም በብቸኝነት ተገዙ፣ ወጅተኒቡ ጣጉት፣ ጣዖታትን ከመገዛት ራቁ በማለት ያስተምሩ ዘንዳ ነው። ጣዖት ማለት ኩሉ ማ ዑቢደ ምን ዱኒላህ ከአላህ ውጭ የተመለከ ከአላህ ውጪ፣ አምልኮ የቀረበለት ሁሉ ማለት ነው። ሊመለክ የሚገባው አንድ አላህ ብቻ ነው በማለት ነቢያት ሁሉ አስተምረዋል። የነቢያት ጥሪያቸው ይሄ ነበር። ኑሕ ዓለይህ ሰላም

የምንድነው የፈጠረን አምላካችንን አላህን በማምለክ ብቻ ነው። አላህን ስናመልክ በትዛዙ ስናድር አላህ በእዝነቱ በቸርነቱ ጀነትን ይሰጠናል፣ ከጀሃነም እሳትም ይጠብቀናል። ወደዚህ ዓለም የመጣ ነው ይህን አምልኮ ለመተግበር እንደሆነ አሁንም ለአፍታ ያክል በፍጹም ልንረሳ ልንዘነጋ አይገባንም። ነው የአምልኮ ባለ ዕዳ ነን። አላህ ባለ መብት ነው። አላህን በብቸኝነት በማምለክ

ማስታወሻ እንዲሆንም ዘንድ ተልኮ ሊሆን ይችላል። ስለዚህም የጌታችንን የአላህን ትእዛዝ ችላ ልንል አይገባንም። ዋናው ትኩረታችን መሆን ያለበት አላህን እንዴት ማምለክ እንዳለብን የነቢዩ መሐመድን ሰለላሁ አለይህ ወሰለም መንገድ እንዴት ተከትለን ዘላለማዊ ስኬትን እንደምንጎናጸፍ ብቻ ሊሆን ይገባል። ሲሳይን አላህ በጻፈልን መልኩ መምጣቱ አይቀር። የምንበላውም የምንጠጣውም ድሮም የተጻፈ ነው ማለት ነው። ነገር ግን ሲሳያችን በረካ እንዲኖረው እድሜያችንም ደስተኛ እንዲሆን በመጨረሻው ዓለምም ስኬታማ እንድንሆን በላ ኢላሃ ኢላላህ እምነት ላይ ግን ቀጥ ልንል ይገባል፣ ልንስተካከል ይገባል። ከጀሃነም እሳት የሚያድነን ብቸኛው መንገድ ይኸው የላ ኢላሃ ኢላላህ መንገድ ነውና ማለት ነው። አላህ ለዒባዳ ለአምልኮ ስለ ፈጠረን ማለት ነው። አላህን ማምለክ ቀዳሚ ስራችን መሆኑን ለአፍታ ያክል መዘንጋት የለብንም። በነብዩ መሐመድ ሰለላሁ አለይህ ወሰለም ነቢይነት አምነን እሳቸው ባስተማሩን መንገድ አላህን ልናመልከው ይገባልና ማለት ነው። ሁሉም ነቢያቶች ይሄን ትምህርት አስተምረዋል ማለት አን ዕቡዱ ላሃ ወጅተኒቡ ጣጉት፣ አላህን በብቸኝነት ተገዙ፣ አላህን በብቸኝነት አምልኩ። ከሱ ውጭ ያለ አምልኮ በጠቅላላ ጣዖት ይባላልና ከአላህ ውጭ ባሉ አምልኮቶች ሁሉ ራሳችሁን አግሉ።

ያእምሩና ቢዒባደቲላሂ ዐዘ ወጀል አንድ አላህን ብቻ በማምለክ ያዘናል። ወየንሃና አን ኑሽሪከ ቢሂ ሸይአ በሱ ላይ አንዳችንም አካል እንዳናጋራበት ይከለክለናል። ይሄ መልእክተኛ ከአላህ ውጭ ያለ አካል አምልኮ በፍጹም ሊቀርብለት አይገባም በማለት የጣዖት አምልኮን ያወግዝ ነበር። አላህን በብቸኝነት እንድናመልክ ያዘን ነበር በማለት የመጀመሪያ ጥሪያቸው ይሄ መሆኑን ነበር የተናገረው ማለት ነው። ስለዚህኛም የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ነን የምንል ከሆነ በህይወት ዘመናችን ለአላህ ብቻ እየሰገድን አላህን ብቻ በችግር ሰዓት በሩቁ እየተማጸንን ችግሩ በተወገደልን ሰዓት አላህን ብቻ እያመሰገንን በአላህ ላይ ልባችንን ድጋፍ አድርገን አላህ ላይ ብቻ እየተመካን አምልኮን በአግባቡ ልንፈጽም ይገባናል ማለት ነው። አጠር አድርጌ ላስተላለፍ የፈለግኩት በዚሁ ዙሪያ ነውና ማለት ነው።

ያገኘም ያጣል፣ ያጣም ያገኛል። ሁሉም ደሞ ወደ መቃብር ዓለም ይሄዳል፣ ያከትምለታል ማለት ነው። የትንሣኤው ዓለም ግን ጥሩ የሆነ ሕይወት በጀነት የሚኖረው ዛሬ አላህን በብቸኝነት በማምለክ እርሱን ብቻ በመገዛት ነው። ስለዚህ ይሄን መልእክቴ የምታዳምጡ በጠቅላላ ወደ ላኢላሃ ኢላ ላህ ሙሐመዱን

ከድህነት በዘር ጉዳይ እርስ በርስ ከመናከስ፣ በሃይማኖት ጉዳይ ጦር ከመማዘዝ፣ በሌሎችም ጉዳዮች ችግር ከመፍጠር አላህ ይጠብቀን። ለምድራችን ሰላም እንድናመጣ ለምድራችን አርአያ እንድንሆን የሰላም አርአያ እንድንሆን አላህ እገዛው ይለየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።